ያለሁት ኢየሩሳሌም ውስጥ ነው። ምና በዚህ ጋር እየገባን የምናገኘው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቦታ ነው የምናየው ማለት ነው። እዚህ ቦታ ላይ እንግዲህ ሚስማሩን፣ ችንካሩን የመቱበት ቦታ ማለት ነው። ይህ ቦታ እንደምታዩት፣ ይህ ቦታ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የቸነከሩበት ቦታ ነው። እንደምታዩት በስዕልም ለመግለጽ ተሞክሯል እዚህ ጋር ይሄ እንግዲህ የመጣነው መንገድ ለዛሬ የሚቋጨው እዚህ ቦታ ነው። ምክንያቱም ሌሎቹን ለብቻ ስለማሳያችሁ ማለት ነው። ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ስለ በደላችን ተላልፎ ሲሰጥ እዚህ ቦታ ላይ እዚህ የምትመለከቱት ቦታ ላይ ነው። አይኖ ጨለማ ነው ብዙ ላይ ይታያችሁ ይችላል። ምክንያቱም ትንሽ መብራቱ በጣም አነስ ያለ ነው። ግን እዚህ ጋር እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀሉ የቆመበት በዚያ አርብ እለት ማለት ነው ይህ ቦታ ነው። ላች እዚህ ጋር እንደምትመለከቱት መሬቱ ይታያል። መስቀሉ የቆመበት ያን ጊዜ ልክ ሲሰቀል መስቀሉ የቆመበት እዚህ ጋር ነው እንደምትመለከቱት ይሆናል። በመስታወት ውስጥ ሆኖ ይታያል። አብዛኞቹ ሰዎች ደግሞ የቸገራቸውን እንዲሁም በሕይወታቸው እንዲመለስላቸው የሚፈልጉትን ጥያቄዎች እየጻፉ በደብዳቤ በማድረግ እንደዚህ በመስታወቱ በታች አድርገው ወደ ታች ይወረውሩታል ማለት ነው። እንደዚህ መሬቱ ላይ በጽሁፍ ነገሮችን የማስቀመጥ ልምድ አለና እንደምታዩት። እንግዲህ ይህ ቅዱስ ቦታ ነው፣ ልዩ ቦታ ነው። ኢየሩሳሌምን ስትጎበኙ ከምትጎበኙት መንገዶች መሀል ቪያ ዶሎሮሳ የህመሙ መንገድ፣ ረጅሙ መንገድ እዚህ ጋር አይጠናቀቅም።